እንደዛ እኮና ከእሱ በላይ ስድብ አለ። እኔ እንደ መጥፎ አይቶ ከእሷ ጋር አቁሚ ለምን ሊል ፈለገ ኖ፣ በምን መሰለሽ እንደዛ ያለው ብሎክ አድርጊያት አላለም። ዲቦራ ኖ፣ ብሎክ አድርጊያት አላለም። ኧረ እሺ ይህ ሁሉ ሰው ብሏል። ከእሷ ጋር አቁሚ ብሎሻል። አረት ከእሷ ጋር አቁሚ። ይኸውልሽ በምን እንደተነሳ ላስረዳሽ ቤታ። በእግዚአብሔር ራሴን እያመመኝ ነው እሺ በቃ፣ እሱ ጋር አለ ረፍታ ነው ነው ማሪ ንገርሽ ያለው እኔ እንትናን ማናት እዛ ያለችው ሞዴሬተሩ ምናምን እየተናገርኩ ነበረ። እቺ ሙቲም የምትባለው አይደለችም የምትናገረን፣ እሷን ብሎ ካላደረክ ሰላሙ ያለ አይደል፣ ያሁን ፊስ የፈጠርነው ፊስ አይሆንም። እሷ ሞዴሬተሩ ና እዛ እኔ ደግሞ ከዚህ ሰው ቦልክ እያለኝ ነበር። እኔ ይህን ሰው ቦልካለው አንተም ደግሞ እቺ ልጅ ቦልካት አልኩት። ከዛ በኋላ ነው ከዛ የጠየኩሽን ሪኩዌስት እሺ ብለሻለሁ። ሪኩዌስቱን ደግሞ እንደነገርኩሽ ነው። ከዛ ሌላ አድ አድርጎ እንደዚህ እንደዚህ አይነት ሪኩዌስት አልጠየቀኝም። ለምን እንደዚህ ትላለህ? ይህንን ሲጀመር ይህን ኮንቨርሴሽን እዚህ ጋር ለምን ታመጣዋለህ አልኩት ኮሜንታተሮች አዎ ይጽፋል እንዴ ይጽፉላታል እኔም እዚህ ይጽፋል ቅዘናም ቅዘናም ነሽ የእናትሽ እንትኗ ነው ቅዘናም ቅዘናም ነሽ ታስጨንቅሻለሽ ትለኛለች እንዴ ለዚህ ኮ ነው ዲቦራ ለዚህ ነው የትናንትና የሚያልፈለኩት አሁን ራሴን ሰለቻ ምናምን ስት ዲቦራ ሰው የሚያስበውን አንችን እያጭነ እናታዲ አልና ገርጋይስ ፕሮብለም አለ። እን ያማችኋል እንዴ? ትንሽ አታፍሩም? ህሊና የላችሁም። አበዛችሁ። አሁን ስእሺ ይሆን ነገር ሲባል ያስጨንቅሻል እንዴ? መጨነቅ መብት ኮ ነው። እኔእሷጋር ከተታረቀ እኔ ለምንድን ነው ማታ ከሚያደርገኝ ያማቸዋል እንዴ? ማታ እና እሷ አውርተንበታል። በቃ ዲቦራ መታረቅሽ ጥሩ ነው፣ ተመስገን፣ እኛም እናርፋለን ብዬ ኢቨን ዲቦራን በውስጥ ሄዶ ከቤታ ጋር ጌም እጫወታለሁ። ጌም አይደለም አባት የገባበት ጉድጓድ ራሱ ይግባ ብዬ ነው የምፈቅደው ይህን ሰውዬ ዞር ብዬ ማለት ነው። ስሜን አይጥራ፣ በጥሩም በመጥፎም አይጥራ። ያው ዲቦራ ናት ችግሩ። ከዲቦራ ጋር ፒስ ፈጥሯል፣ ተታርቋል፣ በቃ አለቀ። እኔን ይርሳኝ። በውስጥ በቃ እናወራለን፣ በውስጥ ችግር የለውም። እናንተ ነው እራሴን አመመኝ ካልኩ ጸጥ ካልኩ ቤታ ከተናገረች ቤታ እንትን እያለች ቤታ ተናጋሪ አልናገርም ማለት ነው እንዴ? ኧረ በእናታችሁ ሁሉ ጊዜ እኔ እየተሰደብኩኝ ታዲያ፣ በእሷ ሰው እኮ ነው እየተሰደብኩ ያለሁት። እንደው ግልጹን ነገር እንካላችሁ፣ በእሷ በምታቀው ሰው ነው እየተሰደብኩ ያለሁት። በእኔ ሰው እኮ አይደለም ዲቦራ እየተሰደበች አለች። እስኪ እኔ የማቀው ሰው እንደገባ የተግባባው ዲቦራን ይስደባት እንዴ። በማላቀው ሰው እኮ ነው እየተሰደብኩ ያለሁት። እሷ ጓደኛ ስለሆነች ብሎ እኮ ነው ጠምዶ ያዘኝ። ሀይ፣ እኔ አንቺ ዩዘር ውጭ ሌብላያ ምስ ስለሆንሽ አንጨበት እኔ ላይ ስትደርሽ ትመጫለሽ እኔ ላይ ሰላሳ ሰባት ሰላሳ ስድስት ላይ ግማታም ይጭምስ አራት ያማችኋል እንዴ ልጆቹ ጤነኛ አይደላችሁ አቦ ዲቦራ በእናትሽ አንዴ ውጭ አንዴ በማርያም እናንተ ሰዎች ጤነኛ አይደላችሁም አይምሯችሁ ያመዋል እንዴ ልክ ታማችኋል ወይንስ አውቃችሁ ነው እንዴ መታረቃቸው አንገበገበሽ አረ እግዚአብሔርን ፍሩ እንደው ህሊናችሁን ትንሽ ቀሳችሁ ጤነኛ አይደላችሁም እናንተ ብት አል አል አልልም ዝም አልልም ይታወኝ ቪዲዮዎችን እየፖሰተ ነው ዝም ብሎ እየፖሰተ ያለውን ነገር እያለ ነው ፔጁ ላይ ምንድን ነው ችግሩ ከኔ ጋ ጤነኛ አይደላችሁም በቃ እኔ ስለምትጠሉኝ የምትጠሉ ሰዎች ካላችሁ ቀንተች ደግሞ ምን የሚያቀናና መጣ እኔ ስሜን አያንሳ ነው ያልኩትኝ እስኪ እሱ ስሜን ስሜን እንዴችም ቦርኮላስ ወጣት ቆይ በመዳን ያለ አንዴ ሁለተኛ እንዳመጭ እሺ። ይሄ ቀን ታልፋለች እኮ አይደል? ማታልፍ መስሎች ነው ቂጥርስ እስኪቀደድ ምታዋል። ጋይስ የኔን ስም ይሄ ሰውዬ ለምንድን ነው የሚያነሳው? በውስጥ አውሬ እኔ ኮሷን አይደለም የምናገረው ስለ ሰውየው አጨልለዋለሁ። እኔ አጨልለዋል እኔ ምንም ማስፈራረት ምንም አይችልም። አሜሪካን ሀገር ነው ያለው። ምንም አባቱ አያመጣም። አጨልለዋለሁ ዲኤንኤ ማታ ኮ ነግሬያታለሁኝ እኮ ቤታ ከአንቺ ጋር ጌም መጫወት? ይፈልጋል አልፈልግም። ምን ጠይቅልኝ። ቤታን ጌም መጫወት እፈልጋለሁ ብሎ እሷን ይልካል። እኔ አልፈልግማ ጌም መጫወት አልፈልግም። ማየት አሁን በሳምሪ ሳምሪ እሷን ት በእሷ የተነሳ አሁን ሳምሬ ቁጭ ብላ እየሰደበችኝ ነው። ገብታችሁ ትች ሸርሙጣንት ነው አሚገማ ያልሽ እየተሰደብኩኝ ነው። ከዛ እኔ ስናገር ቤታ ለምን ብልጣቶኝም ቤታ ለምን አታልፊም አይነሽ ይበልጠጥ የግማታም ልጅ ቤታ ብልጥ ለምናቶኝ አይንሽ ይበልጠጥ እሺ፣ ማንም ሰው ሲናገረኝ ዝም አልልኝ እንዴ? ላይክ ትናንትና ማታ ገብቶ ትናንትና ማታ ገብቶ አንድ አይታችሁታላ፣ እቴቴ ቤት ገብቶ ቴቴ ያላችሁ ዘን ቤታናት በመሀላችን፣ እንደው እግዚአብሔር ያሳያችሁ ይህንን ማላቀውን ሰው እኔ በሷን ቆኖ ማቀው ራሱ። ቤታናት ያጣላችን በመሀላችን ገብታ ምናም ብሎ ቴቴ ጋር ኦኬ ይለብ ይልሷ ነገርኳ፣ ዲቦራ ይሄ ሰውዬ ባንቺ ነው የመጣው፣ ንገሪው እኔ ጋር እንዲደርስ አልፈልግም በቃ እኔ ስሙን አልጠራም አላነሳም። እኔ ጋር አይድረስ። ይህንንም አደረገው ስሙን አልጠራውም አላነሳው። ለአንቺ ነው ዲቦራ፣ አንቺ ጓደኛ ስሮሽ እንዳይደብርሽ፣ እንዳትጨናነቂ። ስሙን ማንሳት አልፈልግም። የኔን ስም አያንሳ ንገሪው አልኳትኝ። እሺ አለችኝ። ዛሬ ደግሞ ከመጣችና ቤታ ዳይቦ የሆነ ነገር ጠይቆኛል። ምን ከቤታ ጋር ጌም ልጫወት እፈልጋለሁ፣ የቀጠሮ ጌም ሰውዬው እኔ እኛ አደለ ከቤት ዲቦራ ጋር መሀላቸው የገባሁት ይህ ተታረቀ፣ ዲቦራ ነው ፍላጎቱ። ከተታረቀ በኋላ ለምንድነው አሁን እስቲል ስለኔ የሚያስበው? በእሷ የተነሳ እንጂ አሁን ይህን ሰው እያላቀፉ የመሳ አይደል ማን አይደል ነገር ይገንብሻል። ገርሞኝ ነው እኮ እግዚአብሔርን፣ ጋይስ እንዲህ አሁን ያቺ ሳምሪ የምትባለው ከእሷ ጋር የተጣላችሁ ልጅ ልጅ አለሽ የለሽም፣ ለምን ካርሽ በሚል ነው የሰደበቻል። ነገሩን አዙራ ወደ እኔ አዙራ ቤታ ኦሮሞ ሰድባለ ብለው ቁጭ ብለው ሁለት ሰዓት ሙሉ ያወራሉ። እኔ በሰው ነው በቃ የምወገረው። እና ደግሞ ዲቦራ ይኸውላችሁ፣ አሁን እኔ እየተጠቃ ያለበትን መንገድ ልንገራችሁ። ዲቦራ ምናልባት ነግ እኔ ትናንትና ማታ አስረድቻታለሁ ነግሬያታለሁኝ። ላይቭ ላይ እሷ የምትሆነው ነገር እኔ አሁን እየተጠቃ ያለበት ምንድን ነው? ላይቭ ላይ እሷ ሆነ ምናምን ስትል እኔ እኮ ብል አስቡትኝ ማለት እኮ አያቅተኝም፣ ግን እሷ እንደዛ ስትል ብሎ ከአርጌ ብገላገልስ እሷ እንደዛ ስትል እኔ አሁን ምን እየተባለ የመጣው ጦ እየሰለቻት አሁን ምን አለ መሰላችሁ፣ እቴቴ ማለት ነው። ትናንትና የክፋታቸውን ጥግ ነው የምነግራችሁ። ዲቦራ ብትርቃት ቤታን ጌሙ ያልቃል አለ ቤታ ዲቦራ ብትርቃት አለ ጌሙ ያልቃል፣ ኢትስ ኦቨር ምናምን ነገር ጌም ኦቨር ነው የሚሆነው። በመጀመሪያ ደረጃ ንገር ዲቦራ ህቴናት ወዳታለሁ፣ አከብራታለሁ፣ አከብራታለሁ። ግን ደግሞ የሆነ ነገር በማላችን ተፈጥሮ ባንስማማ ዲቦራ ብትሄድ ብዙ ደግሞ የሚያውቃቸው ሰዎች አሉ። ልክ ከዚህ ቀደም እንደሄዱትኝ ሰው ይመጣል፣ ሰው ይሄዳል። አስረግጬ የምናገርክ እኔ ብቻዬን አልቀርም። በአንተ አስተሳሰብ ትናንትና የሄድክበት የክፋት ርቀት ዲቦራውን ከስሯት ነው ማአት ሰው ነው ከስር ያለሁ አንተ የማይገቡ ራሱ ሰዎች በቴሌግራም በምን በጣም ስለኔ ብዙ የሚጨነቁ የሚወዱኝ ሰዎች አሉ። ድንገርክ ዲቦራ ጥሩ ሰው ስለሆነች ነው አብሬያት የምቀመጠው እንጂ እኔ ሰው አልፈልግም። ሰው አያስፈልገኝም። ከማንም ጋር እየዘለልኩን ጓደኛ ማለ ነው። ምቀኛ አውሬ፣ ቅናተኛ በማይረባ ቪው የምትቀኑ ደንቆሮች ስለሆናችሁ ከሰው ጋር እኔ ከማንም ጋር ልንትልል አልፈልግም። አንዴ ልቦልከው ወይ የሚዩት አደረጋችሁት። ሳልቦልከው ፒን አታደርጉት እሺ ፕሊዝ። ሳልቦልከው አስመለጣችሁኝ ደግሞ መጽሐፍ አይቀርም። እቴቴ ዮኒ ቪው ተማማታ አይታችሁታል። አረ ብቻ እኔ ብቻዋን ነው ምቀረው። ያስቀኛል ቲክቶክ ላይ ህዝብ ተከቦ ብቻዋን ነው። ገስት እኮ መአት ሰው ልጓል አስገብቼ እያወራው ሰው እኮ መግባባት እኔ ቀላል ሰው ተግባብቶ ጓደኛ መሆን እና መለጠፍ ቀላል ለእኔ ለቤታ አይከብደኝም እንኳን ለእኔ ለቤታ ከሰው ጋር መግባባብ ለምችሉ አይደለም ለእናንተ አይነት አውሪዎቹ ክፉዎቹ ሰዎች እንኳን ቀሏቸዋል ሰው ለሄዶ ለመለጠፍ እና ብዙዎቻችሁ ደግሞ እኔ የምትወዱኝ ሰዎች እያገናዘባችሁ እዩ ጠዋትና ማታ እየተነሱ እየተሳደቡ እስኪ ቁጭ ብላችሁ አስቡትኝ ይሄ ሰውዬ ችግሩ ከዲቦራ ከሆነ ከተታረቀ ለምንድን የኔን ስም በጥሩም በመጥፎም ባልሆነ በሆነውም ከማታ ጀምሮ የሚያነሳው ችግሩ እኔጋ ነው ማለት ነው ይመስልህ ሰው ዝም ብሎ በሰው አይጣላም። ባይዘው እነሱ ስላሉ እኔ ዲቦራን አልጣላትም። ማታ ብዙ ረጅም ሰዓት ነው ያወራንበት። ሁለት ሰዓት ሙሉ ያወራንበት ሁለት ሰዓት ሙሉ አውርተንበታል። ሰው ስላለን አይደለም የምንጣላው፣ ሰው ስላለን አይደለም የምንዋደደው። ሰው አይደለም ጓደኛ ያደረገን፣ ሰው አይደለም አብሮ እንትን ያለን። በራሳችን ጭቅላችን የምንመራው አለቅ ለምን አይተልኩ ይኸውላችሁ አቃለሁ ከዲቦራ ጋር በእነሱ ያልተረዱትን ነገር ልንገራችሁ። የሚሄዱበትን ርቀት አቃለሁ። ፊንገርም መታ በውስጥ ተታረቂ ከእንትና ጋ ኮሪደሯ ጋር ተታረቂ ተስማሙ በመሃላችሁ ሰው አለ ምናምን ምናምን ብላ በውስጥ ያወራቻትም አቃለሁ። ቤታን የእነሱ አስተሳሰብንም ነግራችሁ አሁን ቤታዬው ከሰው ሁሉ ትባላለች፣ ከሰው ሁሉ ጋር ትጣላለች። ይኸው ማንም ጓደኛ ራቃት ለማስባል የሚሄዱበት ርቀት ነው። ቢባልም ምንም ችግር የለውም። እኔ ምንም አይመስለኝም። ለምን አምናለሁ፣ ሰው ብሄድ ሰው እንደሚመጣ ስለማምን ምንም ችግር የለብኝ። እኔ ብቻ ክፉ አልስራ፣ እኔ ብቻ ተንኮል አልስራ፣ እኔ ብቻ ምቀኝ አሉ፣ እኔ ብቻ አልቅና። ከዛ በተረፈ ግን የምሄድ ሰው ካለ መንገዱ ክፍት ነው፣ የሚመጣ ሰው ካለ ተቀባይ ነው። ቲክቶክ ላይ ከእናንተ በላይ ይታወቃለሁ። ስለዛ፣ በደንብ ሰው የሞላበት ቦታ ነው። እንዲያውም ሰው ባይኖርም ለእኔ እንዲያውም ጥሩነቱ፣ ለእኔ ጥሩነቱ እንዲያውም የሚጠቅመኝ ሰው ባይኖርም ግን ብዬ ጌሜን ተጫዎቼ ቀልድ አውርቼ ቦታ ይሻለኛል። አሉባልታማ አይመጣብኝ፣ በሰውም አልጣላ፣ ነገር አይመጣብኝ። ራሴን ችዬ ተጫዎቼ ስቄ ጌምም ከሆነ ጌሜን ተቀጣቅጬ ላጥ ብዬ ወጥቼ ቀልድ ብስቅበት ያዋጣኛል። ማናቸው ደግሞ እነዚህ? ያዋጣኛል፣ ገባችሁ? እኔ አልጎዳበትም እጠቀምበታለሁ። እኔ እንዳውም የምጎዳው ከሰው ጋር በመሆን እየተጎዳ ያለሁት መጠቀሚያ የሆንኩኝ ያለሁትኝ ከሰው ጋር ስለሆንኩ አንተ ምን አባ ነው ጡት ሻምራል? ጡት ሻምራል ምን አጥባዋ ወይም ምንድን ምን አባህና ነው? አንዴ አፍቃየው ዝም አልኩ ምሮ ሰላሳ ጊዜ የምጽፈው ቁም ነገር እያወራሁ ስለ ጡት ይንጠለጠላል። ጌታ ወይ ደስ ማምላክን አስር ጊዜ ጡት ሻምራል። በምን ውስጥ አይታው ነው? ምን ሰው ነው? በማምላክ ገብርኤልና አስር ጊዜ ይታያቸዋል የሚጽፈው ስሙኝ ለማንኛውም፣ ለማንኛውም ይህንን ነገር ይህንን ነገር እንዝጋው። እኔ ግን ይሄ ሰውዬ በእናንተ ፊት ነው የምነግራችሁ። ይሄ ሰውዬ ስሙን አልጠራም። ተመልከቱ። አሁን ነገረኛ ነው የሚባለው። ይህን ሰውዬ ስሙን አልጠራም። ታዘቡ ብቻ እናንተ። ስሙን አልጠራም ስሙ ራሱ ራሱ ቢጠራም ባይጠራ ራሱ ሰውዬ ራሱ ስም ማንሳት አልፈልግም። ነገ እናንተ ብቻ ታዘቡ፣ ታዘቡ ብቻ ነገ እናንተ ብቻ ታዘቡ፣ ታዘቡልኝ። ጨርሻለሁ። ጉድ እኮ ነው። እንዲያው አባቴ ወረ ቲክቶክን ሰላም አድርግልን። እኔ እኮ አባቴ ወይ ኧረ እንደው አምላክ ወይ እኔ እኮ አንዳንዴ ቁጭ የሳስቡ ምን ቀን ነው ምን ቀን ነው ምን ቀን ነው ምን ቀን ነው ለኔ ቪው የሰጠኝ ምን ቀን ነው ለኔ ተከታይ ምን ቀን ነው እይታ ውስጥ ያስገባኝ አባቴ ወይ በዚህ ተንጨርጭሮ ሊሞቱ በስመ አብ ወልድ መንፈስ ቅዱስ ይሄ እኔ በስመ አብ ስንት መንፈሳዊ የሚያስቀና ቅናት አለ በእይታ ሰው ሰውን ወደደ ብሎ ይሄ ሁሉ ቅናት ይሄ ሁሉ ምቀኝነት የሁላ ጋይስ ይገርም አልክም? ሰው እንዴት የራሱ ታለንት የለውም? ቀልድ መሰላችሁ? ስምንት ሰዓት ሙሉ የሰው ልጅ ጋር ከኮመንት እየተዳረቁ ገዝት ሲመጣ አንዱን እያስገቡ እየተዳረቁ ጌም ሲመጣ እየተጨቃጨቁ ስምንት ሰዓት ሙሉ ላይቭ ስትሪም ማድረግ ቀላል መስሏቸዋል። ዘጠኝ ሰዓት ሙሉ ከሰው ጋር ብቃት ይጠይቃል፣ ችሎታ ይጠይቃል። ስምንት ሰዓት ሙሉ እዚህ ጋር ስቀመጥ አምስት ሺህም ሰው ይሁን አንድ ሺህም ሰው ይዞ መያዝ፣ ማውራት ብቃት ይጠይቃል። ታዲያ ሰው እኮ ይሰለችዋል። ጌምም ተጫውታችሁ ሸቅላችሁም ፍዝዝ አድርጋችሁ ይሄ ማህበረሰብ ፍዝዝ አድርጋችሁ ስታስቀምጡት ይሰለችዋል። ስንት ስትረስ ያለበት አለ። እስኪ መናት እጅ እናውጣ፣ ዝርክርክ እንፍጣ ይሄ ህዝብ ልንገራችሁ፣ ከዚህ ህዝብ ጋር ለሌላ ጊዜያችሁ ቪው ነው አይደል? ለምትፈልጉትኝ ቪው ነው አያሳበዳችሁ። ለሌላ ጊዜያችሁ ልንገራችሁ፣ ጌም ስትጫወቱ ስልካችሁን እንደዚህ ይዛችሁ ጌም ስትጫወቱ ስልካችሁን 24 ሰዓት ሰው ይሰለችዋል። ሰው ያስጠሏል። ስትሬስ ያለበት ሰው አለ፣ ትዳሩ የተበጠበጠበት ሰው አለ፣ በስራ ያልተመቸው ሰው አለ፣ ደስተኛ ማይን ሰው አለ። ፖለቲካ የሰለቸው ሃይማኖት፣ ጭቅጭቅ ሰው ለሚመጣው እናንተ ጋር እኛም ልንደበርባቸው እነሱም ሊደበሩብን ነው። ልንዝናና ነው የምንመጣው፣ ልንጉላላ አይደለም። ያንቺን ስልክ እንደዚህ ቁጭ ብለሽ እየጠቀጠቅሽ አስር ሺህ ሰው ካላየኝ አይሆንም። ጊፍታቸውንም ተበልተው ገንዘብም ሰጥተው ታብታብ አድርገው፣ እያንቺን ስልክ ደግሞ ስጠቀጥቂ ቁጭ ብለው ሊያዩ ኖ ማዝናናት፣ ልመዱ፣ አዝናኑ፣ አጫውቱ፣ ሳቁ። እንዲህ ቅር ዝዝዝዝዝ በሽተኛ አትሁኑ፣ አጫውቱ። በቃ በአቅማችሁ በምትችሉት አቅማችሁ ሳቁ፣ ተጫወቱ። ሰው ሲመጣ ምና ወከባ፣ ፈታ ፈታ ስምንት ሰዓት ቀልድ አይደለም። ስምንት ሰዓት ቀልድ አይደለም። ጋይሴ ሰው ልጅ አንድ ወንበር ላይ ስምንት ሰዓት ሙሉ ተቀምጦ ሶስት ሺህ ሰው ይዞ ያለማቋረጥ ማዝናናት፣ ይሄ ችሎታ ይጠይቃል። ይሄ መታደለው፣ አትታገሉትም፣ ትታደሉት። ታድጊዋለሁ፣ በቃ አመናችሁ፣ ጭንቅላታችሁን ተቀበሉት። ጊዜ እስኪያልፍብኝ፣ ጊዜ ነው ያልፍብሽ፣ ምጡ፣ ጊዜ እስኪያልፍብኝ፣ ችግር የለውም፣ ይለፍ ደግሞ። ሶሻል ሚዲያ ላይ ቀላለሁ፣ ጊዜ የሚያልፍ ነገር የለም። የሆነ ነገር ሲመጣ እንደው እኔ ሰው እይታ እንኳን ባጣ አጀንዳ ምጥቼ ድጋሚ ማንጫጫ ትችላለሁ፣ ምንም አይከብድም። ግን ችሎታ ይጠይቃል። ላይክ ችሎታ። እስቲ እግዚአብሔር እንጋይስ ማን ነው የሚያዝናናችሁ? እነዚያውን ሊበሉኝ የደረሱ ሰዎች አንድ ገበታ ላይ ብንቀርብ፣ አንድ ገበታ ላይ ብንቀርብ እኮ ማርያምን ሰው ዞር ብሎ አያቸውም። የሚያዝናናቸው ማን ነው? ስለባይተነኩሱኝ ደግሞ አስቡትኝ እንዴት እንደምጫወት። መጥተው አሉባልታ ይነግሩኛል የተነኩሱኛል ምናምን። ያ ነው እኔ ትንሽ ችግሬ፣ አውቀዋለሁ። ባህሬን እኮ አውቀዋለሁ፣ ችግሬን አውቀዋለሁ። ኮመንት አንባለው ምናምን ነገር ያቺ ናት ችግሬ። ያ ደግሞ ጥሩ ነው። ስፓይሲ ነገርና ሳቁ ላይ ምናምን ደግሞ ያስፈልጋል። ትክክለኛ ማንነቴን ማየት አለባችሁ። ሁሌ እያስመሰልኩኝ፣ ይሄ ማስመሰል የትም አያደርሰኝም። ሰዎች የሚፈልጉትኝ ሁልጊዜ በቃ በቃ ማስመሰል። አሁን ዲቦራ ቀድም እንደዛስ ወይ ዳይቦ እንደዛ ታዩት። ይሄ ብድ ማለት የሚያቅተኝ ይመስላችኋል? ሁልጊዜ ቤታ ቤስማርት ምናምን ነገር። በቃ አንቺ እኮ ብልጥ ትንሽ ነው የሚጎልሽ። ማላቅ ማርያምን ማድረጉን ጠንቅቄ አውቃለሁ። ደደብ አይደለሁም።

በደንብ ማረጋትን ካስከበ ግን ማስመሰል አልፈልግም። እቺናት ቤት ታበቃ። ስናደድ ፊት ለፊት ስስቅ ፊት ለፊት ስደሰት ፊት ለፊት ስሰጥ ፊት ለፊት ላይክ እንደዚህ ማስመሰል አልችልበትም። ለምንድን ነው ልትረዱት አልቻላችሁት እንጂ ሳላቅ መሰላችሁ ቀርቶ ይመሰል አሁን ፊንገርን ይዋት ደስተኛ ሆና ይመስላችኋል። ማርያምን አይደለችም። እንዳትሞት እንዳትድን አድርጌ ነው ወገባ ገደዋን ያልኳት። ግን ቅጥንኬ ማር ግን ስትመጣ ይታችኋታል፣ ምንም እንዳልተፈጠረ ማሽን ላይ እያረራሉ ኖ፣ እኔ ባርም ፊት ለፊት ከዛ እረሳዋለሁ። ነገር ሲበላሉ፣ እነሱ ግን ፊት ለፊት ያስመስሉና በውስጣቸው ነገር ሲበሉ ያመሻሉ፣ ሲበሉ ያድራሉ። ነገር ይኸውላችሁ፣ የሆነ አንድ ጓደኛ አለኝ ማለት ነው። አሁን ተጣልተናል፣ አሁን ተጣልተናል። እንገራችሁ ሁሌ ጥላችን በምንድን ነው? አሁን አናወራ ምናምን ተጣልተናል። በቃኝ በቃኝ ብያለሁ። በቃኝ ለምን መሰላችሁ ይህን ተዋቸው ከነዚህ ከቲክቶክ ነዋሪዎች ግን ለምን በቃኝ እንዳልኩ የመጨረሻ እንዴ፣ ሰዎች የእናንተ ይላችሁ፣ እስኪ እኔ ስህተተኛ ቁንቅ፣ ተሳስተሻል በል። አንድ ሰው ችግሩን የልጁን ነው የምነግራችሁ፣ ጓደኛዬ ማለት ችግሩን እየነገርኩትኝ ማለት አንቺ፣ በቃ ባህሪሽ ኃይለኛ ነው፣ ኃይለኛ ነሽ፣ አልሸነፍ ባይነሽ፣ ግትር ነሽ ምናምን ይለኛል። ኦኬ አንተ ደግሞ ይሄ ባህሪኬ አለ ብለው አሉ። እኔ ምንም የለብኝም፣ አንቺ ነሽ ነገር የምታመጭብኝ ምንም የለብኝም ሰው ላይ እነዛ ሰዎች ትክክላቸው፣ እኔ ስህተተኛ ነኝ። እግዚአብሔር ያሳያችሁ ማለት ነው። ረገጣ ጀምሪ። እሱ እኮ ያዋጣኛል መሰለኝ። እስኪ እስኪ ተመልከቱ ጋይስ፣ ማን ነው ስህተተኛ? እስኪ አሁን እርግፍ አድርጌ በቃ አንዳንዶች ሰዎች ማለት ነው ስትወዳቸው ስታከብሯቸው ቦታ ስትሰጧቸው ስትፈልጓቸው አይፈልጉም። የሰው ልጅ እኔ አሁን የተረዳሁት በጣም አትፈልጉም። ቆይ አንዴ እሳቷን ብሎ ክላርጋታ እንዳትመጪ እሺ። ሁለተኛ እዚህ ቤት መድኃኒዓለም በቤትሽ እሳት ይልቀቅብሽ። ወንድም ከሆኑ ሰውን የሰውን ልጅ የሰውን ልጅ አያለው እኮ እንትንም ብልም በወዲያው ነው የምቦልካቸው እኔ የላችሁም የተቸገርኩት ምን መሰላችሁ? ሁለት ነገር በጣም እንደተቸገርኩ አውቃለሁ። ፊት ለፊት የምናገረው ነገር እና ሰውም በጣም ወደዴ ነው የተቸገርኩበት። የኔ ባህሪ ሰው ሰው ወድ ዓይን የለኝም። ማርያምን ነው የምላችሁ ዓይን የለኝም። ያ ሰው እያጠቃኝ እንደሆነ ኤኒዌይ ሸራብ ባይ ዘ ወይ ብሎክ አረጋለሁ። ስለ እየቀለድኩ ነው የሚመስላቸው። የእውነቴ ነበል ሳምሪ ፈልጎ ነው መሰለኝ። ኤኒዌይስ የሰው ልጅ በጣም አትፈልጉትኝ። በጣም የሰው ልጅን አትፈልጉት። በጣም አትውደዱትኝ። በመጠን አድርጉት። ላይክ በመጠን አድርጉትኝ። ሰውን በጣም መውደድ ትናቁበታላችሁ። ያየሁትን ነው የምነግራቸው። ከቲክቶክ ሰው ጋር ታገናዝቡ። ሰውን በጣም መውደድ ላይክ ትናቁበታላችሁ። ይህ ትናቃላችሁ አሁን ያየሁት ላይክ ትናቁበታላችሁ። እኔ አሁን ያየሁት የወንድ ጓደኛ ያልኳችሁ ተንቄበታለሁ ብዬ ነው ማስበው። ምክንያቱም በጣም እንደ መውደድ ሰውን መውደድ ሰውን በቃ እንዴት ብዬ ንገራችሁ፣ እንዴት እንደማስረዳችሁ። ላይክ መደው ለሰው ልጅ በቃ መደወል ሰላም ነው ወይም መጨነቅ፣ ማውራት፣ ቴክስት ማድረግ ያን ሰው በቃ የጓደኝነታችሁን ፍቅር ጥግ ማሳየት፣ ትክክል አግባብ አይደለም። ይንቃችኋል ያ ሰው የትም አትወጣም፣ ተመልሳ ትመጣለኝ ዞራ ዞራ ትና ሰለቸኝ ሁሉ ትባሉበት አላችሁ። እናቴን ሰለቸኝ አስጠላችሁኝ፣ አጨናነቅሽኝ ትባሉበት። እኔ እንደዛ ነው የተባልኩበት። ግባችሁ በጣም መውደዴ እና በጣም ላይክ መፈለጊ ነው ይሄ ደረጃ። ሰውን በጣም አትውደዱ። እኔ አሁን ላይክ ሰው የተባለ እንደ አውሬ ነው የሚታየኝ። እግዚአብሔርን ነው ምላችሁ ሰውራ እናደዳሉ። እንደ ዋሪ ነው። አሁን እኔ ምንም አይመስለኝ። ሰው መጣ፣ ቀረ፣ ሄደ ምንም አይመስለኝ። ላይክ ሰውን አትውደዱ። በጣም እንደዚህ ችካት በሉ ሲደው፣ እነሱ ስትታመሙ ሲጠይቋችሁ፣ እናንተም ጠይቋቸው። ያ ማለት ከሰው ሁሉ አጠብቁ ማለት አይደለም። ሰዎች ሲፈልጓችሁ፣ ፈልጓችሁ፣ ፈልጓቸው ሰዎች ሲመጡ፣ እንደዛ አይደለም ምላችሁ ግን በአግባብ ይሁን። ሰውን ስትወዱ በአግባብ፣ ለሰው ስትቆሙ በአግባብ፣ ሰውን ስታከብሩ አግባብ። አሁን ሰውዬ የላከኳ ጨበሰኛ እንድንትን ቆየ የላካ ጨበሰኝ። አንዴ ኦፍ ላርገው ገስቴን። እኔ ጋይስ ከደረሰብኝ ነገር ነው የምነግራችሁ። ይህ ቲክቶክ ተት ቲክቶክ ተውት፣ ቲክቶክ ር ስታርጋችሁ ተውትኝ። አስመሳይ መሆን ይጠቅማል ይጠቅማል። እኔ አስመሳይ መሆን እንደሚጠቅም አቃለሁ። ትጠቀሙበታላችሁ እንጂ አትጎዱበትም። ሲያማችሁ እኔ አሁን አንድ ሰው ሲያመኝ እኔ የኔ ነገር እኮ እግዚአብሔር አንዳንዴ ምን አይነት ፍጡር ምን ከምን ጭቃ ነው እግዚአብሔር አብኩቶ የፈጠረኝ ነው ምለው ታምሜ ወይ ደግሞ የሆነ ነገር ሆኜ ጣፍቼ ማይጠይቀኝን ሰው ደውያው እኔ የጓደኛ የምላችሁ ደህና ነው። አመመ ተሻለ? እንዴት ሆንክ? ምናምን ወይ ደግሞ ደውላለሁ፣ ወይ አብረን በቃ ረጅም በጣም እነዛን ሰዎች ስትፈልጓቸው ምን ለደረጃ ላይ ደረሱ፣ ምን ደረጃ ው ተጨናነቁ፣ አጨናነቅሽኝ ደረጃ ላይ ይደርሳሉ። ለምን እናንተ መውደዳችሁን ቦታ ስትሰጧቸው ማለት ነው። ገብቷቸው አለማሮች የሌላቸው የፈለጋችሁት በቃ በጣም ስትወዷቸው፣ በጣም ቦታ ስታሳዩቸው፣ አጨናነቅሽኝ እንደዚህ የሚሏችሁ ሰዎች አሉ። ማምላክን አጨናነቅሽኝ፣ በቃ እየተጨነኩኝ ነው፣ ከበደኝ፣ ባህሪሽ ሁሉ የሚሉ ሰዎች ያጋጥሟቸዋል እና ላይክ እዛ ደረጃ ነስ ያንን ከምንድን ነው ራሳችሁን ነው የምታስንቁትኝ። ላይክ መደዳችሁን ማሳየታችሁ ነው። ግን በኩርት ብላችሁ በኩራት ሲደውሉላችሁ እናንተ መደወል አንድ ቀን ትደውላላችሁ ጠፋችኋላችሁ ምናምን ከዛ በቀጣይ ቀን የማይደውሉ ሁኔታቸውን ካያችሁት ኦኬ የፈለገኝ እንፈልጋለሁ ሰዎች ማይቆርጥላችሁ ነው የሚመስላችሁ፣ የገባችሁ አንዳንድ ሰዎች ማይቆርጣቸው ተመልሳ ትመጣለች፣ ታስለምዷቸው እና ይለምዱትና አዳብት ያደረጉትና በቃ ተመልሳ ትመጣለች፣ አትሄድም ብላ ያስባል ነው። ሰው ልጅ ይሰለችዋል። ገባችሁ፣ ሰው ይሰለችዋል። አሁን እኮ እየገባኝ ነው፣ አሁን እኮ ገባኝ። በፊት ግን እኔ የማውቀው ምንድነው እኔ መውደዴን ነው የማውቀው። በቃ እኔ መውደዴን፣ በቃ እንደዚህ ላይክ ስወድ እግዚአብሔርን፣ ይሄ እንደዚህ ቆይ፣ አንድ ቀን እንዲያደርጋለሁ ምናምን፣ እናቴ ትሞት አልልም ላይክ። በቃ በጣም ነው ያን ሰው ላይክ ሞቼ፣ እንደዛ እነዛን ሰዎች መውዳቸው ላይክ። ሰው እንደዛ አይወደድም። ቤተሰብ ራሱ እንደዛ አይወደድም። እናት አባት ራሱ እንደዛ አይወደድም። የወለደውን እራሱ እንደዛ ድረስ እውነት፣ አሁን ሳስበው እንደዛ አይደረግም። ለወደዳችሁ መውደድ ቦታ ለሰጣችሁ መስጠት ላከበራችሁ ማክበር አትሞቱም እነዛ ሰዎች እኮ ብትርቋቸው ምትሞቱ መስሞት መስሎ ነው የሚታያቸው ነው ለትንሽ ጊዜ ታዝናላችሁ ለሁለት ወር ለሶስት ወር ነው ታዝናላችሁ ጥሩ ጓደኝነታችሁን ጥሩ ጊዜያችሁን ስታስቡት ታዝናላችሁ ይሄ ሁላ አሳልፈን ሁላ በዚህ በትንሽ ነገር እንደት ምናምን ሁሌን የምመለሰው እየተጣላሁ ከጓደኛ ከያዝኩ እየተጣላሁ እኔ ያልኳችሁ ልጅ እየተጣላሁ እየተጣላሁ የምመለሰው ለምን ጉዳይ በጣም እኮ አሁን እቺ ቀላል ነገር ናት እኮ የሚታለፍ ነገር ነው። ይቅርታ ብጠይቅ ችግር የለውም፣ ብታረቅ ችግር የለውም፣ ብደውል ችግር የለውም፣ ብለምን ችግር የለውም። ለምን ጥሩ ነገር አሳልፈናል፣ ረጅም ጊዜ እኮ አሳልፈናል። እናም ብዬ እመለሳል። ትመለሳል ግን ነው እነዛ ሰዎች ለእናንተ የማያስቡ ከሆነ በሌላ መንገድ መሞከር አውሽ ውስጤን በደንብ አድርጌ የምነግራችሁ ግን አያስፈልግም። ይሄ እና ያለው ነገር ያ ነው። ላይክ እንጂኔ ማሮቼ በደንብ ይገባኛል የምትወዱኝ ሰዎች እግዚአብሔርን አይውሽ እዚህ አደባባይ ላይ አንተቼ ባሳያችሁ ሚሉኝን ማለት ነው። ብዙ ሰዎች ቤት ታዬ በቃ ስማርቱኝ ምናምን እንደዚህ ላይቭ ላይ ቻዩ ምናምን አትሰማንም ትላላችሁ። አሁን ኮመንት ላይ አያቸዋለሁ። መቼ መቼለት የፖስተትኩት ቪዲዮ ላይ ቤታ እኮ ቤታዬ እንደዚህ ለምን ታደርጊያለሽ ምናምን ሲሉ ከዛ አንዷ ከኮመንት ትመጣና መክረናት አልኮ ግን እሺ አትልም ቤታ እኮ አትሰማም። ላለመስማት ፈልጌ አይደለም። በዚሁ ከለመደብኝ ውሸታም ሆኜ እቀራለሁ። አጭበርባሪ ሆኜ ከሀዲ ክፉ ሆኜ እቀራለሁ። ያንን ደግሞ ማንነቴን አልፈልገውም። በቃ የውሸት ማስመሰል እንደ ማስመሰል ማርያምን ቀላል የለም አሁን ዲቦራ ቀደም ላይ በቃ እኔ እራሴን አመመኝ ምናምን ስትል፣ አይኑ የእናንተ መልሳ። አውቀዋለሁ አውቀዋለሁ፣ የእናንተ መልሳ። ውይ በጣም አስጨናነቀቻት፣ አሰለቻች አሰለቻት፣ የእሷ ወሬ ኡፍ። ምን አጨና እንደምትሏት አውቃለሁ። ልክ ኪዱንም እንደምትሏት እንደዛ እንደምትሏት አውቃለሁኝ። ግን እኔ ዝም ብዬ ወይ ራስሽ ናመሽ በቃን ተወንቶ ወይ ንፍቅር በቃን ተወምና ማስመሰል ወቀላን ተወንቶ በቃ እናወራበታለን ምናምን ምናምን